ውሎ ውሎ ከቤት ኖሮ ኖሮ ከሞት እንደሚሉት ሁሉ ምንም ቢኖሩ ከሞት አያመልጡምና ሰው በድንገት ወይም በህመም ይሞታል በሞተም ጊዜ ለጠንቋይ የሚሰግድ እግዚአብሔርን የሚክድ የተራበ የማያበላ የተጠማ የማያጠጣ የታረዘ የማያለብስ እንግዳ የማይቀበል ድውይ የማይጠይቅ የታሰረ ተውሶ የማያስፈታ ከሆነ ገና ነፍሱ ከስጋው ልትለይ ስትቃረብ ሶስት ሰይጣናት ይታዘዙባታል። እነዚህም ሶስት ሰይጣናት አንዱ በራሱ አንዱ በልቡ አንዱ በእግሩ ላይ ተቀምጠው በልቡ ላይ ያለው ሰይጣን አቆልቁሎ በጥርሱ ይሰቀስቀዋል፣ ይሰነጥቀዋል። በእግሩ ላይ ያለው ሰይጣን ደግሞ አሻቅቦ ይሰቀስቀዋል። በራሱ ላይ ያለው ሰይጣን ግን ከልጅነትህ ጀምሮ እስካሁን ድረስ ለእግዚአብሔር እንዳትሰግድ እንዳትገዛ ለጠንቋይ ሳሰግድ፣ ኃጢአት ሳሰራ የኖርኩት እኔ ነኝ እያለ ኃጢአቱን ይጽፍበታል። እርሱም በልጅነቱ እንደ እናቱ ጡት ጣፍጦ የነበረችው ኃጢአቱ በአይነ ነብሱ ተጽፋ ባያት ጊዜ ይጠላታል፣ አጥብቆ ያማርራታል። ዳግመኛም መልአከ ሞት ከአድማስ እስከ አድማስ ተተክሎ ቆሞ ጥርሱን አግጥጦ አይኑን አፍጥጦ ይታያታል፣ ያስጨንቃታል፣ ያስጠብባታል። ጥርሱ በመልአኩ ክንድ 68 ነው። የመልአኩ አንዱ ክንድ በሰው ክንድ 44 ነው። የአንድ አይኑ መቃድ ስፋቱ ሦስት ዓመት ከመንፈቅ፣ የሁለተኛው ዓይኑ መቃድም ስፋት ሦስት ዓመት ከመንፈቅ። በጠቅላላ የሁለት አይኑ መቃድ ስፋት ሰባት ዓመት ያስጌዳል። ቁመቱም ከምድር እስከ ሰማይ ይደርሳል። ከዚህ በኋላ ሦስት ጊዜ ተራምዶ መጥቶ ከፊቷ ይቆማል። አይኑን አፍጥጦ ጥርሱን አግጥጦ አንቺ ነፍስ በቁመናሽ ተሰሩ የነበረውን የኃጢአትሽን ዋጋ ናይ ተቀበል ብሎ በመጣባት ጊዜ ያቺ ነፍስ ትጨነቃለች። ከዚያም ከስጋዋ ተለይታ ተስፈንጥራ ወጥታ ከአስክሬኑ ራስ ላይ ትቀመጣለች። በዚህ ጊዜ መልአከ ሞት በጥፍሩ ወቅቶ ቆንጥሮ በጥርሱ ቆርጥሞ አላምጦ ሦስት ጊዜ ተፋታል። ስለምን ቢሉ የስላሴን አንድነታቸውንና ሦስትነታቸውን አላወቅሽም ሲል ነው። በዚህ ጊዜ የመላእክተ ብርሃን መጥተው ያችን ነፍስ ባዩያት ጊዜ ከቁራ ሰባት እጅ ጠቁራ ትታያቸዋለች፣ አታስቀርባቸውም። መላእክተ ብርሃንም አንቺ ነፍስ ለመንግሥት ተሰማያት ተፈጥረሽ ለጋነ መሳት ተጣልሽን፣ የዲያብሎስ ፈንታ ሆንሽ ብለው አዝነው ተክዘው ርቀዋት ይቆማሉ። በዚህ ጊዜ የመላእክተ ጽልመት ይዘዋት ይሄዳሉ። ሄደውም ከባሕረ እሳት ያደርሷታል። የባህረ እሳት ሁኔታ እንዴት ነው ቢሉ ቀኙ የእሳት ባህር፣ ግራው የእሳት ገደል ጠባብ አንቀስ ነው። መካከሏም ከጭራ የቀጠነች ጎዳና ናት። ጎዳናይቱም ያለ አንድ ጫማ አታስቆምም። በዚህም ጊዜ ያቺን ነፍስ እጅ ግቢ ተሻገሪ ይሏታል። እርሷም ጌቶቼ ሆይ ቀኙ የእሳት ባህር፣ ግራው የእሳት ገደል ነው። መካከሏ እንደ ጭራ የቀጠነች ጎዳና ናት። ያለ አንድ ጫማ አታስቆምም። በምን ቆሜ ምን ጨብጬ ምን ይዤ ልሻገር? ትላቸዋለች። ይህንማ ማለት ቀድሞ ነበር ይባታል ለጠንቋይ አለመስገድ፣ እግዚአብሔርን አለመካድ፣ ሰንበትን አለመሻር፣ ጾምን አለመግደፍ፣ ሐሰትን አለመናገር፣ አደራ አለመብላት፣ የተራበ ማብላት፣ የተጠማ ማጠጣት፣ እንግዳ መቀበል፣ ለታረዘ ማልበስ፣ ድውይን መጠየቅ፣ የታሰረን ዋስ ሆኖ ማስፈታት፣ ሕገ እግዚአብሔርን ማጽናት፣ መልካም ሰው መሆን ቀድሞ ነበር እንጂ ዛሬ ደርሰሽ በምን ቆሜ ምን ጨብጬ ምን ይዤ ብት ይሆናልን። ይልቁንስ ሂጂ፣ ግቢ፣ ተሻገሪ ብለው እያዳፉ እየገረፉ ከባህሩ ጨምሯታል። እርሷም አንድ ጊዜ ከእሳቱ ባህር አንድ ጊዜ ከእሳቱ ገደል እየገባች ከእሳት እንደገባ ጅማት አራ ተኮማትራ ወጥታ ትሄዳለች። ስትሄድ ምነው ዛሬ በዚህ ዓለም የንጉሥ አመፀኛ እጁን በሰንሰለት አስረው ይዘውት ወደ ንጉሥ ሲሄዱ ወዮልኝ ይቆርጡኝ፣ ይፈልጡኝ፣ ይገሉኝ ይሆን እያለ እያዘነ እየተከዘ እንደሚሄድ ሁሉ ያችም ነፍስ ከእግዚአብሔር መጣባን፣ ከዲያብሎስ መጨመሯን፣ ገሃነመ እሳት መውረዷን፣ ከመንግስተ ሰማያት መውጣቷን እያሰበች እየተጨነቀች ትሄዳለች። በዚህ ጊዜ ጌታ የሚቆርጥ፣ የሚሰቅል፣ የሚገድል ንጉሥ እሱ ብቻ እንደመሆኑ መጠን በሚያስፈራ ግርማ ይጠብቃታል። ያን ጊዜም ደርሳ ከፊቱ ትቆማለች። መልአከ ውቃቢዋም አንቺ ዓመፀኛ፣ ትዕቢተኛ ነፍስ እንደ ቀድሞ ዓመፅ፣ ትዕቢት መናገር አለ ብለሻልን? በአርአያው በአምሳሉ የፈጠረሽ እግዚአብሔር ነው እና ስገጅለት ይሏታል። መልአከ ውቃቢዋም ቀድሞ ከማኅፀን ጀምረህ ጠብቃት ያልከኝ እስከ ዛሬ ለጠንቋይ ስትሰግድ፣ አንተን ስትክድ፣ ሰንበትን ስትሽር፣ ጾምን ስትገድፍ፣ ሐሰር ስትናገር አደራ ስትበላ ለተራበ ሳታበላ ለታረዘ ሳታለብስ ድዌ አልጠይቅም የታሰረ ዋሶኜ አላስፈታም በማለት ፈጣሪዋን ስታሳዝንና ስታስቀይም የኖረች ነችና ምንም ቸርነት አላገኘውባትም። እነሆ እንደ ስራዋ ዋጋዋን ስጣት ብሎ ያስረክባታል። ጌታ ኢየሱስ ክርስቶስም አንቺ ርግምት ጎስቋላ ነብስ ሆይ በስመ ክርስቲያን በስላሴ ስም ተጠምቅ ያለው እያልሽ ከቤተ ክርስቲያን እየገባሽ ስትመጻደቂ ነበር፣ በግብርሽ ግን የአረማዊነት ግብር ይዘሽ ኖረሻል። የት ነበርሽ? ምን አደረግሽ? ምን ፈጠርሽ? ምን መጸወትሽ? ብሎ ይጠይቃታል። እርሷም አቤቱ፣ ጌታዬ፣ እኔ ከዚያው ሞቼ ፈርሼ በስብሼ አፈር ትቢያ ሆኜ እቀራለው ብዬ ነበር እንጂ በረቂቅ አካል ተነስቼ መከራ እንደሚያገኘኝ ባውቅማ እንኳን ገንዘቤን አይኔን፣ እግሬን፣ እጄን፣ ሙሉ አካላቴን ሁሉ እየቆረጥኩ ስለ እግዚአብሔር እያልኩ እንኳን ለሰውና በየቀኑ ላውሬና ላሞራ በሰጠሁት ነበር ትላለች። ምን ነው የምታይበት አይን፣ የምትሰሚበት ጆሮ፣ የሚያስተምሩሽ መምህራንን፣ የምትማሪያቸው መጽሐፍትን፣ የምትሰግጅበት ቤተ ክርስቲያንን አልሰጠሁሽ? ምን ከጻድቃን ለይቼ ነሳሁሽ? ለምን እንዲህ አደረግሽ? ይላታል። እርሷም በመረረ ሐዘን ምነው ባልተወለድኩ፣ ምነው ባልተፈጠርኩ፣ ከእናቴ ማሕፀን ውሃ ሆኜ በቀረው፣ እንኳን እኔ እናቴ የተፈጠረችበት ቀን ባልተፈጠረች፣ ምን እርግምት ክፉ ቀናት እያለች የተወለደችበትን ቀን ትረግማለች። ከዚህ በኋላ ጌታ መላእክተ ብርሃንን ይችን ነብስ እኔን ጠልታ ዲያብሎስን ወዳ መንግሥተ ሰማያትን ንቃ ጋህነ መሳትን መርጣ መጥታለችና ስጋዋን ከመሬት አንስቼ ነፍሷን ከስጋዋ አዋህጄ ኋላ ፍጹም ገሃነመ እሳት እስክትገባ ድረስ ሰባት ቀን መንግሥተ ሰማያትን ስታስጎበኟት ሰንብታችሁ በስምንተኛው ቀን ወደ ሲኦል አግቧት ብሎ ያዛል። በዚህም ጊዜ መላእክተ ብርሃን መንግሥተ ሰማያትን ሰባት ቀን ሲያስጎበኟት ይሰነብታሉ። ስለ ምን ቢሉ የመንግሥተ ሰማያት ጣዕሟን፣ ሽታዋን፣ ማዕዛዋን እያየች ለጠንቋይ ባልሰግድ እግዚአብሔርን ባልክድ ሰንበትን ባልሽር፣ ጾም ባልገድፍ፣ ሐሰት ባልናገር፣ አደራይን ባልዘነጋ፣ ለታረዘ ባለብስ፣ ለተራበ ባበላ፣ ለተጠማ ባጠጣ፣ እንግዳ ብቀበል፣ ድውይን ብጠይቅ፣ የታሰረ ዋስ ሆኜ ባስፈታ፣ ስፍራዬ ቦታዬ ይህ ይሆን ነበር፣ ወይኔ ወዮልኝ! እያለች ጸጸትና ቁጭት እንዲያድርባት ሰባት ቀን መንግሥተ ሰማያትን ሲያስጎበኟት ይሰነብታሉ። በስምንተኛው ቀን መላእክተ ጽልመት ተቀብለው ይዘዋት ሲሄዱ በዚህ ዓለም የእርድ ሰንጋ ወይም የፍሪዳ በሬ ለእርድ እያቻኮሉ ይዘውት እንደሚሄዱ ሁሉ መላእክተ ጽልመትም ያችን ነብስ እያጣደፉ ይዘዋት ይሄዳሉ። ይዘዋትም ሲሄዱ የሲኦል አጋፋሪዋ ጥብሊያኮስ የሚባል አለና፣ ጥብሊያኮስ ጥብሊያኮስ ብለው ጠርተው፣ ንሳ ይችን ነብስ ከሲኦል አግባት ብለው ይሰጡታል። እርሱም እሺ ብሎ ተቀብሎ እነሆ ዛሬ በዚህ ዓለም ልጅ ኳስ ይዞ ከምድር ወደ ሰማይ እያነጠረ እንደሚጫወት መላእክተ ጽልመትም ያችን ነፍስ ከምድር እስከ ሰማይ አስራ ሶስት ጊዜ በእሳት በሎታ ያንቀረቅቧታል። ስለምን ቢሉ አዳም አባተሽ በበላው እፀ በለስ ፈጣሪሽ እግዚአብሔር ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በለተ አርብ የተቀበላቸው አስራ ሶስቱን ሕማማተ መስቀል ሰምተሽ አላለቀሽም ሲሉ ስለዚህ ከምድር ወደ ሰማይ አስራ ሦስት ጊዜ ያነጥሯታል። እርሷም መከራው በጸናባት ጊዜ በእንተ ስሉስ ቅዱስ ጥቂት አሳርፉኝ ትላችኋለች። ሶስት ስላሴን ማወቅ ቀድሞ ነበር እንጂ ዛሬ ከእኛ ስትመጪ ነው ማወቅሽ። ዝክራቸውን መዘከር በዓላቸውን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት፣ ቀጥቅጧት በማለት መከራ ያጸኑባታል። ዳግመኛም መከራው ሲጸናባት በጻድቃን በሰማዕታት ጥቂት አሳርፉኝ ትላቸዋለች። እንዲህ ማለት ቀድሞ ዝግራቸውን መዘከር በዓላቸውን ማክበር ቀድሞ ነበር እንጂ ዛሬ ደርሰሽ እንዲህ ብት ይሆናልን? በሏት ቀጥቅጧት በማለት ከቀድሞ ይልቅ መከራ ያጸኑባታል። ሶስተኛም ስለተሰቀለው መድኃኔዓለም ብላችሁ ጥቂት አሳርፉኝ ትላቸዋለች። መድኃኔዓለምን ማወቅ ቀድሞ ነበር እንጂ ዛሬ ደርሰሽ ከኛ ስትመጪ ነውን ቀድሞ ዝክሩን መዘከር በዓሉን ማክበር ነበር እንጂ ዛሬ ደርሰሽ እዚህ ብት ይሆናልን? ይልቁንስ በሏት ቀጥቅጧት በማለት መከራውን በእጥፍ ድርብ ያጸኑባታል። አራተኛም በእንተ እግዝእትነ ማርያም ጥቂት አሳርፉኝ ትላቸዋለች። እግዝእትነ ማርያምን ዛሬ ደርሰሽ ከእኛ ስትመጪ ነው ማወቅሽ? ቀድሞ ዝክሯን መዘከር በዓሏን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብት ይሆናልን? ይልቁንስ በሏት ቀጥቅጧት በሚሉበት ጊዜ እግዝእትነ ማርያም ስሟን ሲጠሯት ፈጥና ደራሽ ናትና ሄዳ ከልጇ እግር ስር ወድቃ፣ ልጄ ሆይ የሰጠኝን ቃል ኪዳን አስበህ ይቺን ነፍስ ማረልኝ ትለዋለች። እሱም እናቴ ሆይ እኔን የከዳች አንቺን የበደለችን ነፍስ ነፍሰ ገዳይ ወንበዴ ነፍስ ናት በምን ምግባሯ ልማረልሽ ይላታል። ስምሽን የጠራ ዝክረሽን የዘከረ እምርልሻለሁ ብለን የለምን የሰጠኝን ቃል ይታበላልን? ኖ በሲኦል ሆና ስሜን ትጠራለችና ትለዋለች። እርሱም የእናት ልመና ፊት አያስመልስ አንገት አያስቀልስምና ጥቂት ጊዜ ስለ እናቴ ብላችሁ አሳርፏት ይላቸዋል። እነሆ ዛሬ በዚህ ዓለም አንድ ሰው በበረሃ ሲሄድ ከታች እግሩን ረሞጫ እየፈጀው፣ ከላይ የፀሐይ ዋዕይ ራሱን እያቃጠለው በሚያርፍበት ጥላ አጥቶ ላብ ጥምቅ እያደረገው ሲሄድ ትንሽ ጥላ ያገኘ እንደሆነ ከዚያች ተንፍሶ እንደሚሄድ ሁሉ ያችን ነብስ ስለ እናቱ ጥቂት አሳርፈው እንደገና በእሳት መዶሻ እየቀጠቀጡ ወስደው ከሲኦል ይጨምሯታል። እንግዲህ የክፉ ሰው ነብስ እስከ ዕለተ ምጽአት ድረስ ቦታዋ ስፍራዋ እንዲህ ያለ ነው። ሲኦል ያለችው በወዴት ነው ቢሉ በምዕራብ በፀሐይ መግቢያ በኩል ናት። ሲኦልም ማለት መሰረቱ የማይገኝም መቀመቃት ጥልቅ ማለት ነው። ጋነመ እሳትም ማለት ወደ ታች ሲወርዱ እግር የሚረግጠው መሰረት፣ ወደ ላይ ቢመለከቱ አይን የሚጋርድ ጠፈር የሌለው እሳትና ጨለማ ብቻ ነው፣ የገባውን ሁሉ የሚውጥ የስቃይና የመከራ ቦታ ማለት ነው። ዲያብሎስም ማለት ርኩስ የረከሰ የከረፋ ማለት ሲሆን ጋኔን ወይም ሰይጣን ማለት ውድቅ ውዳቂ ከክብሩ የተዋረደ ማዕረጉን የተገፈፈ ምቀኛ፣ ተንኮለኛ ማለት ነው። መላእክተ ጽልመትም ማለት የጨለማ አበጋዞች፣ የክፋት ሹማምንቶች ማለት ነው።